ሰላም ጤና ይስጥልኝ። ወደ ዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ለዚህ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ጥሩ ጊዜያትን እያሳለፋችሁ ነው ብዬ ተስፋ አድርጋለሁ። በዛሬው ቆይታችን የምንመለከተው እንግዲህ ሰሞኑ በሶሻል ሚዲያ ላይ በጣም ሲያነጋግር ስለነበረው የበሽታ አይነት ነው። ኢትዮጵያ ውስጥም በቅርቡ ወረርሽኝ ተከስቷልና ስለ ማርበርግ ስለሚባለው የበሽታ አይነት ነው የምንመለከተው። በዚህ በማርበርግ ቫይረስ የሚመጣው የበሽታ አይነት ነው ማለት ነው። ስለዚህ ቫይረስ እንግዲህ የጤና ሚኒስቴር ያወጣው መረጃ እንደገናም ደግሞ የደብሊዎችኦ ወይም የዓለም ጤና ድርጅት ያወጣው መረጃ አለ። ስለዚህ በሽታ አጠቃላይ መረጃዎችን ይዤ ላች ላችሁ ከርቢ ያለው እስከ ፍጻሜ ድረስ አብራችን ቆዩ። ስለ ማርበርግ ቫይረስ በሽታ እንግዲህ ምንነት እናያለን። አጋላጭ ምክንያቶቹ ምን እንደሆኑ እናያለን። ምን አይነት ምልክቶችን እንደሚያሳይ ጉዳቶቹ ምን እንደሆኑ፣ ምርመራ፣ እንደገናም ደግሞ ህክምና እና የመከላከያ ዘዴዎችን በደንብ እንመለከታለን። በጥሞና ይከታተሉኝ። ከምንነቱ ስንጀምር እንግዲህ ይሄ ማርበርግ የሚባለው የቫይረስ በሽታ በሽታ እንግዲህ በማርበርግ ቫይረስ የሚመጣ የቫይረስ አይነት የበሽታ አይነት ነው። ይህም እንግዲህ ማርበርግ ቫይረስ ከኢቦላ ቫይረስ ጋር በጣም ቅርኝነት ያለው የተዛመደ የቫይረስ አይነት ነው ማለት ነው። በጣም ከባድ እንደገናም ደግሞ ብዙ የሰውነት ጉዳቶችን የሚያደርስ እስከ ሞት ድረስ የሚዳርግ የሄሞሮጂክ ፊቨርን ወይም የሄሞሮጂክ ትኩሳትን የሚያመጣ የቫይረስ አይነት ነው። ይህም ቫይረስ እንግዲህ የሞት መጠን የሚያስከትለው ከ23 ዘጠና ፐርሰንት ሊደርስ ይችላል ማለት ነው። በዚህ ቫይረስ የሚመጣ የሞት መጠን እያንዳንዱ ግን በአውትብሬኩ አይነት ላይ ዲፔንድ ሆኖ ነው ማለት ነው። ሞት እንግዲህ በብዛት የሚከሰተው ከስምንት እስከ አስራ ስድስት ቀናት በኋላ ነው አንዴ በማርበርግ ቫይረስ ከተያዙ በኋላ። ይህም የሚሆንበት እንግዲህ በሰውነቶቻችን ውስጥ ያለው የፈሳሽ መጠን በጣም በሚቀንስበት ጊዜና ሾክ በሚከሰትበት ጊዜ እና መልቲ ኦርጋን ፌለር በሚመጣበት ጊዜ ወይም የሰውነቶቻችን አካሎች ወይም ክፍሎች ስራ መስራት በሚያቆሙበት ጊዜ የሚመጣ ሁኔታ ነው ማለት ነው፣ ይህንን የሞት ሁኔታ ማለት ነው። ስለዚህ ስለ ማርበርግ በሽታ ይህንን ካልን፣ በከረንትሊ የተነሱ እንትኖች አሉ እነዚህ አውትብሬኮች አሉ ማለት ነው። ሪሰንትሊ የወጡ ወረርሽኞች አሉ ማለት ነው። አብዛኛው በአፍሪካ ውስጥ ነው የተከሰቱት። በቀደም ብሎ በሴፕቴምበር 2024 ላይ የተከሰተ በሩዋንዳ ውስጥ የተከሰተ ወረርሽኝ ነበረ። ሩዋንዳም ለመጀመሪያ ጊዜ ነው ያስተናገደችው ይህንን የማርበርግ ኢንፌክሽን ማለት ነው። 66 የሆኑ ሪፖርት የተደረጉ ኬዞች አሉ። ከነሱም ደግሞ 15 ሰዎች ሞተዋል፣ በዚህ በማርበርግ ቫይረስ ምክንያት ማለት ነው። ቀጣይ ደግሞ የተከሰተው ታንዛኒያ ውስጥ ነው። ታንዛኒያ ውስጥ በጃንዋሪ 20 አካባቢ ነበረ 2025 በቅርብ ጊዜ ነበር የተከሰተው እንደገና ከነዚህ ስምንት ሰዎች ሲምቶማቲክ ሆነው ነበር እና በግምት ማርበርግ በሽታ ይዟቸዋል ተብሎ ተገምቶ ነበር። ግን ከአስር ኬቶች ናቸው ቶታል የተከሰቱት፣ ግን ከአስሩ ሁለቱ ተረጋግተዋል፣ ስምንቱ ደግሞ ምናልባት ሊሆኑ ይችላሉ በሚል ነበረ። ሁሉም አስሩም ሰዎች ህይወታቸው አልፏል ማለት ነው በዚህ በማርበርግ በሽታ። ሌላኛው ደግሞ ኢትዮጵያ ውስጥ አሁን በቅድም በቀናት ልዩነት ውስጥ አሁን በቀናት ውስጥ ማለት ነው። ይህም እንግዲህ በህዳር ውስጥ ነው የተከሰተው በኦሞ ወይም ጂንካ በሚባለው ክፍል አካባቢ ነው እንግዲህ የተከሰተው። ይህም እንግዲህ አንዳንድ ሪፖርቶች አሉ ስድስት ሰዎች ህይወትን ቀጥፏል የሚል እና በጣም የሚያሳስብ የፐብሊክ ሄልዝ ክራይሲስ ነው ማለት ነው ይሄ ማርበርግ በሽታ። ስለዚህ በሽታ እንግዲህ ሙሉን መረጃዎች እንመለከታለን። የሚያጋልጠው ምክንያቶቹ ምንድን ናቸው ብለን ስናይ፣ እንግዲህ ዋና አምጪ ተዋሲያን እነዚህ ማርበርግ ቫይረስ ነው። ይህም ማርበርግ ቫይረስ የሚተላለፈው ወደ ሰው የሚተላለፈው በብዙ ጊዜ እነዚህ የግብፅ ፍሩት ባት የምንላት ወይም እቺ ምስል ላይ የምታዩት አይነት የሌሊት ወፍ ናቸው ማለት ነው። እነዚህ የሌሊት ወፎች አያዙም በማርበርግ በሽታ እነሱ አያዙም፣ ግን አስተላላፊ ሆነው ያገለግላሉ ማለት ነው። ወደ ሰዎች እንደገና ደግሞ አንዳንድ ወደ ፕራይሜቶች ሊያስተላልፍ ይችላሉ። እነዚህ ፕራይሜቶች ማለት እነዚህ ጦጣዎች፣ ዝንጀሮዎች ማለት ነው። የመተላለፊያ መንገዶቹ እንግዲህ ብዙ ጊዜ እነዚህ የሌሊት ወፎችን ወይም ፕራይሜቶች ጋር ንክኪ ከተከሰተ ማለት ነው። እነዚህ በውስጣቸው ማርበርግ ቫይረስን የሚይዙ እነዚህ የሌሊት ወፎችና ፕራይሜቶች ወይም እነዚህ ጦጣ ዝንጀሮች እነሱ ጋር ንክኪ በምናደርግበት ጊዜ ከነሱ ደም ጋር ከነሱ ከሰውነቶቻቸው የሚወጣ ፈሳሽ ሰገራ፣ ሊሆን ይችላል። እንደገናም ደግሞ ሽንት ሊሆን ይችላል። እንደገናም ደግሞ ቀጥታ ደግሞ ምግብ እንትን ስጋዎቻቸውን እንደ ምግብነት የሚጠቀሙ ሰዎች ለዚህ ሪስክ አላቸው ማለት ነው። የመያዝ የመጋለጥ እድል አላቸው ማለት ነው። ሌላኛው ደግሞ አንዴ ወደ ሰው ከተላለፈ በኋላ ከሰው ወደ ሰው የሚተላለፍበት መንገድ አለ። ያም እንግዲህ የሰውነት ፈሳሾች ናቸው። እነዚህም ሽንት ሊሆን ይችላል ሰገራ ሊሆን ይችላል። ምራቆች ሊሆን ይችላሉ። እንደገናም ደግሞ በግብረ ስጋ ግንኙነት ጊዜ ከሰው ወደ ሰው ሊተላለፍ ይችላል። እንደገናም ደግሞ የተበከሉ ቁሳቁሶችን አንድ ላይ ሼር የሚያደርጉ ከሆነ እንደዚሁ ሊያዙ ይችላሉ ማለት ነው። ከሆስፒታል ደግሞ ወደ ሆስፒታል ውስጥ ደግሞ ስርጭቱ ሊተላለፍ የሚችለው በመርፌዎች ነው። አንድ የተበከለ ሰው በመርፌ ከተወቀ በኋላ ሌላ ሰው ድንገት በድንገት ሊወጋ ይችላል። በዚህም የተነሳ ከአንድ ሰው ወደ ሌላ ሰው በሆስፒታል ውስጥ ሊተላለፍ ይችላል ማለት ነው። አንድ ግን ማወቅ ያለ ባችሁ ነገር ይሄ ማርበርግ ቫይረስ የምንለው ማለት ነው ከአንድ ሰው ወደ ሌላ ሰው በንክኪና በሰውነት ከሚወጡ ፈሳሽ ጋር ንክኪ ሊተላለፍ ይችላል እንጂ በአየር ወለድ አይደለም። ያን ማለት እንግዲህ በአየር ድሮ ፕሌቶች ሊተላለፍ አይችልም ማለት ነው የሚል እንትን አለ የሚል ሪፖርት አለ ማለት ነው። ሌላው ደግሞ ምን አይነት ምልክቶችን ያሳያል ብለን ስናይ እንግዲህ በሽታው ኢንኩቤሽን ፔሪዮድ አለው። ያ ማለት ከ20 እስከ 21 ቀናት ሊጠብቅ ይችላል ማለት ነው። ያ ማለት እንግዲህ አንዴ ከሰውነት ውስጥ ቫይረሱ ከገባ በኋላ በሽታው ተከስቶ ምልክት እስኪያመጣ ድረስ ቢያንስ ቢያንስ ከ20 እስከ 21 ቀናት ሊጠብቁ ይችላሉ ማለት ነው። በአማካኝ ደግሞ ከአምስት እስከ 10 ቀናት ሊፈጅ ይችላል ማለት ነው። አሁን ምልክቶችን ለማሳየት የመጀመሪያ ደረጃው ምልክቶች የምንላቸው ወይም አርሊ ሳይኖች የምንላቸው አሉ። እነሱም ከ ቀናትን ሊወስድ ይችላል። ያኛውም ደግሞ ድንገተኛ የሆነ ከፍተኛ የሆነ ትኩሳት ሊያስከትል ይችላል። ከባድ የሆነ ራስ ምታት እንደገና ደግሞ የጡንቻ ህመሞችን ሊያስከትል ይችላል። ደረቅ የሆነ ሳል እና የጉሮሮ መቁሰልን ሊያስከትል ይችላል። እንደገናም ደግሞ የሆድ ህመም ለምሳሌ ማቅለሽለሽ ሊሆን ይችላል። ማስታወክ ሊሆን ይችላል። እንደገናም ደግሞ ተቅማጥ ጣዘል ምልክቶችን ሊያሳዩ ይችላሉ ማለት ነው። ይሄ እንግዲህ ርሊ ሳይን ወይም የመጀመሪያ ደረጃ ከመጀመሪያ ከጀመረ ከአንድ እስከ አምስት ቀናቶች ውስጥ ምልክቶቹ ከጀመሩ ከአንድ እስከ አምስት ቀናቶች ውስጥ ሊያያቸው የሚችሉት የማርበርግ ቫይረስ በሽታ ምልክቶች ናቸው ማለት ነው። ከዛም ደግሞ እንግዲህ ዘግይቶ ወይም ላተንት ስቴጁ ላይ ሲደርስ እንግዲህ ከ5 እስከ 7 ቀናት ሌት ስቴጁ ላይ ማለት ነው ከአምስት እስከ ሰባት ቀናት ውስጥ ውስጥ ደግሞ የሽፍታ የሆነ ወይም የአይን መቅላት እንደገና የጉበት በሽታ ሊሆን ይችላል። እንደገና ደግሞ ከባድ የውሃ ተቅማጥ ሊሆን ይችላል። ተቅማጡ በጣም ተቅማጥ እንትን ውሃ የሆነ በጣም ፈሳሽ፣ በጣም የበዛ ተቅማጥ ሊያስከትል ይችላል ማለት ነው። ሌላኛው ደግሞ ሄሞሮጂክ ፌዝ ሲደርስ ደግሞ ወይም የደም መፍሰስ ደረጃ ላይ ሲደርስ ማለት እንግዲህ እስከ ሰባት እስከ አስር ቀናት በኋላ በአፍንጫ ሊሆን ይችላል፣ በጆሮ ሊሆን ይችላል፣ በአይን ሊሆን ይችላል፣ የደም መፍሰስ እንዲያስከትል ይችላል። ኢፒስታክሲስ ወይም በአፍንጫ የደም መፍሰስ እንዲያስከትል ይችላል። ከዛ ደግሞ ደም የቀላቀለ ማስታወክን ሊያስከትል ይችላል። እንደገናም ደግሞ የድድ ደም መፍሰስ ሊሆን ይችላል በድድ አካባቢ ማለት ነው። እንደገና ደግሞ በሽንትና በሰገራ ደም የቀላቀለ ሰገራና ደም የቀላቀለ ሽንት ሊያዩ ይችላሉ። ሌላኛው ደግሞ በጣም መጥፎ ደረጃ ላይ ሲደርስ እና የመጨረሻው ደረጃ ላይ ሲደርስ የሰውነቶቻችን የአካል ክፍሎች ስራ ማቆም ይጀምራሉ። የኩላሊት እና ጉበቶቻችን ስራቸውን በትክክል መስራት ሊያቆም ይችላሉ። ከዛ ደግሞ ሾክ ሊከሰት ይችላል። በዚህም የተነሳ ሰውነቶቻችን ስራቸውን ካቆሙ እንግዲህ ወደ ሞት ሊያመራ ይችላል ማለት ነው በቶሎ እንትን ካልተደረገበት ቶሎ በሽታው ካልታከመ ማለት ነው። ይህንን ምልክቶች ሊያሳዩ ይችላሉ። ምን አይነት ጉዳቶችን ያደርሳሉ ስንል እንግዲህ አንደኛው ሃይፖቮሊሚክ ሾክ ነው የምንለው ማለት ነው። ይህ ሾክ የምንለው እንግዲህ የሰውነቶቻችን የአካል ክፍሎቻቸው በስተክል ደም በማይደርስበት ጊዜ የሚከሰት የበሽታ ሁኔታ ነው። ይህም የሚከሰተው ሃይፖቮሊሚክ ስንል እንግዲህ በደም ስሮቻችን ውስጥ እስፔሻሊ በደም ወሳጅ ቧንቧዎች ውስጥ ያሉት የፈሳሽ መጠን በጣም በሚቀንስበት ጊዜ ይከሰታል። ይህም ሃይፖቮሊሚክ የሚከሰትበት ምክንያት እንግዲህ ተደጋጋሚ የሆነ ማስታወክና ተደጋጋሚ የሆነ ማስቀመጥ በማስቀመጥ ወይም በተቅማጥ ምክንያት ነው ሊሆን ይችላል ማለት ነው። ሌላኛው ደግሞ መርቲ ኦርጋን ፌለሮች ሊሆን ይችላል። ያ ማለት እንግዲህ የሰውነታችን አካል ክፍሎች ሁሉም ስራቸውን ማቆም ሊሆን ይችላል። በብዛት ግን ኩላሊት እና ጉበቶቻችን በጣም አፌክትድ ይሆናሉ ማለት ነው። ሌላኛው ደግሞ ዲስሚኒቲ ኢንትራ ቫስኩላር ኳግሎፓቲ ሊከሰት ይችላል። ያ ማለት እንግዲህ ሰውነቶቻችን በስተክክል ደምን እንትን ማለት ደም መፍሰስ ያስከትላል ብያችሁ ነበር። አሁን በተለያየ የሰውነቶቻችን ክፍሎች ውስጥ ከአይኖቻችን ሊወጣ ይችላል አፍንጫችን ሊወጣ ይችላል ከጆሮዋችን ሊወጣ ይችላል በድዶቻችን መልክ ልንደማ እንችላለን ያም የሚሆንበት ምክንያት እንግዲህ ፕሌትሌቶቻችን በትክክል ስራ መስራት ሲያቆሙ እንደገና ደግሞ እነዚህ ክሎቲንግ ፋክተሮቹ በትክክል ስራቸውን በሚያቆሙበት ጊዜ የሚከሰት ሁኔታ ነው ማለት ነው ሌላኛ ደግሞ የኤሌክትሮላይቶች አለመመጣጠን ሊከሰት ይችላል በሰውነቶቻችን ውስጥ ያ ማለት እንግዲህ እነዚህ ሶዲየም ፖታሽየም ማግኔዥየም ካልሽየም እነዚህ የተለያዩ በሰውነቶቻችን በተቅማጥና በአንደኛ በእንትን ምክንያት በማስታወክ ምክንያት ሰውነቶቻችን ሊወጡ ይችላሉ። በዚህም የተነሳ የኢምባላንሱ ወይም በአለመምጣጣሙ ምክንያት ሰውነቶቻችን ሊጎዳ ይችላል ማለት ነው። ሌላኛው ደግሞ የልብ በሽታ ሊከሰት ይችላል። ያ ማለት እንግዲህ ማዮካርዳይትስ ሊያስከትል ይችላል። የልቦቻችን መቁሰል፣ መጎዳት ሊከሰት ይችላል ማለት ነው። ሌላኛው ደግሞ የሰውነቶቻችን የነርቭ ችግሮችን እንዲሁ ሊያስከትል ይችላል ማለት ነው። በጣም የሚያስፈራ የበሽታ አይነት ነው ማለት ነው። ምርመራዎቹ ምን ይሆናሉ ብለን ስናይ እንግዲህ ከኮምፕሊኬሽኖች ስንነሳ እንግዲህ የደም ማነስ ሊያስከትል ይችላል ብለን ቢባል፣ በአፍንጫ የሚደማ ከሆነ በአይን፣ በጆሮ፣ በድድ በኩል የሚደማ ከሆነ ሰውነቶቻችን የደም የቀይ ደም ህዋሶቻችን ሊቀንሱ ይችላሉ። እንደገና ደግሞ የፕላትሌቶቻችን በስትክክል ሊያንሱ ይችላሉ፣ ስራቸውን በስተክል ላይሰሩ ይችላሉ ማለት ነው። በዚህም የተነሳ ሰውነቶቻችን ደም መርጋትን አይችልም፣ ደም እንዲረጋ አያደርግም። በዚህ የተነሳ ዝም ብሎ ከሰውነታችን እንዲወጣና እንዲደ ቀዳማዊ ሊሆን ይችላል ማለት ነው። ሌላኛው ደግሞ የጉበትና የኩላሊት ምርመራ ልናደርግ እንችላለን። ያው በመልቲ ኦርጋን ፌለርስ ሊያስከትል ስለሚችል ጉበቶቻችንና ኩላሊቶቻችን ስራቸውን እንዳይሰሩ ሊያደርግ ስለሚችል ያም እንመረምራለን ማለት ነው። ሌላኛው ደግሞ እንደዚህ ቅድም እንዳልነው የደም መርጋት አለመቻል ምክንያት የሚመጣ ዲይሲ የምንለው ሁኔታ አለ። በዚህም እንግዲህ እነዚህ በፒቲ ፒቲቲ፣ እንደገናም ደግሞ እነዚህ ዲዳይመር የሚባሉ እነዚህን ሁላ ፕሮፋይሎችን እንመለከታለን ማለት ነው። ጎልድ ስታንዳርድ የምንለው እንግዲህ ኢትዮጵያ ውስጥ በብዛት አይከሰ አይደረግም እነዚህ ፒሲአር የምንላቸው ማለት ነው። እነዚህ አይነት ጎልድ ስታንዳርድ የሆኑ ኢንቨስቲጌሽኖች ናቸው ምርመራዎች ናቸው። ያም ማለት እንግዲህ ቫይረሱን በትክክል አይሶሌት አድርጎ ቫይረሱ ምን እንደሆነ ማየት ማለት ነው። እነዚህ ፒሲአር የምንለው እና በደብሌዎቹ አጋዥነት ልንመረምር እንችላለን ማለት ነው። ስለዚህ ዳይሬክትሊ ቫይረሱን ልናይ እንችላለን ማለት ነው። ፒሲአርን በመስራት ማለት ነው። ስለዚህ እንደዚህ አይነት ምርመራዎችን ልናካሄድ እንችላለን።

ምን አይነት ሕክምናዎችን እናደርጋለን ብለን ስናይ እንግዲህ አንደኛ ማወቅ ያለባቸው ነገር ይህ ቫይረስ እንግዲህ የጸረ ቫይረስ ሕክምና የለውም። የምናደርግላቸው በአብዛኛው የድጋፍ ሰጪ እንክብካቤዎች ናቸው። ያ ማለት እንግዲህ ቅድም እንዳልነው የሰውነት ፈሳሽ ማጠር ከተከሰተ ፈሳሾችን ልንሰጥ እንችላለን። እነዚህ በተለምዶ ግሉኮስ ብለን የምንጠራው ግን የሰውነቶቻችን የሚያስፈልገው ፈሳሾች ናቸው። እንደገናም ደግሞ የኤሌክትሮላይቶች አለመመጣጠን ሲከሰት እንግዲህ ኤሌክትሮላይቶችን መተካት ነው። ስለዚህ ፈሳሽ እና ኤሌክትሮላይቶችን መተካት ከዛ ደግሞ የደማንስ ከተከሰተ የደማንስን መለስ ነው። እንደገናም ደግሞ አንዳንዴ የዲ አይ ሲ ሲከሰት ወይም የሰውነቶቻችን የደም መርጋት በማይከሰትበት ጊዜ እነዚህ ፕላትሌቶች እና ፍሬሽ ፍሮዘን ፕላዝማዎችን ልን ሊሰጡት ይችላል። እንደገናም ደግሞ የደም ስኳር መጠን የሚያንስ ከሆነ ሃይፖግላይሴሚያ እንዳይከሰት እነሱን መከላከል እና ማስተካከል ሊኖር ይችላል። ኦክሲጅን ሰፕላይ ወይም እዚህ ምስል ላይ እንደምታዩት እንግዲህ የኦክሲጅን ሕክምና ልንሰጥ እንችላለን። እንደገናም ደግሞ የኩላሊት ውድቀት ከተከሰተ ደግሞ የኩላሊት ማጠብን ልና ወይም ዳያሊሲስ የሚባለውን ልንሰጥ እንችላለን ማለት ነው። ሌሎች ደግሞ ተጨማሪ ኢንፌክሽኖች አንድ ከተከሰቱ ከማርበርግ ቫይረስ ጋር ሌላ የጋራ ኢንፌክሽኖችን ልናክም እንችላለን ማለት ነው። ስለዚህ እንደዚህ አይነት ሕክምናዎችን በማድረግ የማርበርግ በሽታን ልናክም እንችላለን። ሌላኛው ደግሞ እንዴት አድርገን ነው የምንከላከለው ስንል እንግዲህ ማወቅ ያለባቸው ነገር እዚህ ላይ ነው መስራት ያለብን ማለት ነው። ስለዚህ ፕሪቬንሽን ኢስ ኪዩር መከላከል አለብን። ስለዚህ ቀድመን መከላከል ነው ያለብን። እንግዲህ አንድ ሰው ከተያዘ ከተያዘ ሰው ወይም ከተያዘ አካባቢ ወይም እነዚህ እንትኑ ወረርሽኞች ተከሰተ ከተባለበት ቦታ አካባቢ የምትኖሩ ከሆነ እራሳችሁን በጣም መከላከል አለባችሁ ማለት ነው። ስለዚህ እነዚህ ከሌሊት ወፎች ጋር ወይም እነዚህ ፕራይሜሶች ወይም ጦጣ ዝንጀሮዎች ጋር ንክኪ አለማድረግ ነው ማለት ነው። አንዳንድ ሰዎች እንግዲህ የዝንጀሮ ስጋ የሚበሉ ሰዎች አሉ። እነዚህም ሰዎች ሪስኮች ላይ ናቸው። ስለዚህ የተጋለጡ ሊሆኑ ስለሚችሉ እነዚህ ነገሮች ማቆም ያስፈልጋል ማለት ነው። ሌላኛው ደግሞ የሰውነቶቻችንን በደንብ መከላከል አለብን ማለት ነው። ስለዚህ ጓንት መልበስ አለብን፣ የእጅ ጓንት የንክኪ የምናደርግ ከሆነ ወይም ጤና ጤና ተቋማት ውስጥ የምንሰራ ከሆነ ስለዚህ ጓንት መልበስ አለብን፣ ጋውን መልበስ አለብን፣ የፊት ማስክ እና የአይን መከላከያ እነዚህ ጎግሎችን ወይም እነዚህ ፌስ ሺልዶችን ማድረግ ያስፈልጋል ማለት ነው። ሌላኛው ደግሞ የተበከሉ እቃዎችን ለምሳሌ በአንድ በማርበርግ በሽታ የተያዘ ሰው የተጠቀማቸውን እቃዎች በስትክክል ማጽዳት እና በስትክክል አልኮል መጠቀም ያስፈልጋል ማለት ነው። እነሱን አለመጠቀም። ሌላኛው ደግሞ እስከ ከ2 እስከ 21 ቀናት ሊወሰጅ ይችላል ስላለን እንግዲህ አንዴ ከተከሰተ ይሄ በሽታ እንግዲህ ሙሉ በሙሉ ከሰውነት እስኪጸዳ ድረስ ጸረ ቫይረስ ስለሌለን ማለት ነው ከሰውነቶቻችን እስኪወጣ ድረስ ራስን ማግለል ያስፈልጋል ወይም ኳራንቲን ማስደረግ ኳራንቲን ማድረግ ያስፈልጋል ማለት ነው። ስለዚህ እነዚህን በማድረግ ከሌሎች በሽታ እንዳይያዙ፣ እንደገናም ደግሞ ወደ ሌሎች እንዳያስተላለፉ ተገቢን የሆነ ጥንቃቄ ማድረግ ይቻላል ማለት ነው። ለተጨማሪ መረጃ እንግዲህ የሲዲሲ ያውጣውን አንድ ፓንፍሌት አለ። እሱን እንትን ላይ ፖስተዋለው፣ የቴሌግራም ግሩፕ ላይ ፖስተዋለው። እስከ እነዚህ መከላከያ ዘዴዎች በማድረግ ራስዎትን መጠበቅ ይችላሉ ማለት ነው። አዳዲስ መረጃዎች ካሉ እዛው ቴሌግራም ቻናል ላይ አሳውቃችኋለሁ። ለዛሬ ይዤላችሁ የቀረብኩት የጤና ርዕስ ይህንን ይመስል ነበረ። በኮመንት ሴክሽኑ ላይ ያላችሁን አስተያየት ስለዚህ በሽታ እንግዲህ ምን አይነት አስተያየት አሉት የሚለውን ማስቀመጥ ይችላሉ። ላይክ እና ሼር ያደርጉ። እንደገናም ደግሞ አዲስ ከሆኑ ሰብስክራይብ ያደርጉ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ደህና ሰንብቱ።